ጤና ይስጥልን። እንግዲህ ሰላም ናቸው አይደል? የሀገሬ ልጆች ሰላም ናቸው፣ ይብዛላቸው። ምንድን ነው የምንሰማው? የእውነት እኔ ግን በዚህ በዚህ ነገር ቪዲዮ መስራት አልፈለግኩም። ደግሞ በዚህ ሳምንት ውስጥ ቪዲዮ መስራት አልፈለግኩም ነበር። አንደኛውን ይለቅና ከዛ ጾም ከተፈታ በኋላ ወደ ስራዬ ወደ ዩቲዩብ ይመለሳሉ ብዬ ያስቤ ነበር። ግን ምንድን ሰማሁ? ሁለት የሩትና የአብርሃም ሰርግ ዱባይ በማዳም ሁለት ቅመሞች ነው፣ በጎች መዋጮ ዱባይ ሰርግ ነበር አሉ። እናንተ በጾም ሰርግ ምድን ነው በጾም፣ በጾም ሰርግ ምንም በማስመልከት ነው አሁን ሰርጉ? ቆይ እሺ፣ ዱባይ የሆነው ደግሞ በመዋጮ ነው አሉ የማዳም ቅመሞች ያዋጡ። አሁንማ የማዳም በጎች ነው ያዋጡት። በትክክል የማዳም በጎች ናቸው። በጎች በጣም ማለት ነው። እኔ የምለው ግን ኮ እስቲ የአረብ ሀገር መታችሁ ማለት ነው። አረብ ሀገር መታችሁ፣ ቁጥራችሁ ማታውቁትን ብር ስትቆጥሩ የማያልቅ መሰላችሁ? እንዲህ ብር እኮ ስር የለውም የሁለት ብር ስር የለውም። እናንተ ቤተሰብ እንኳን የምትረዱት ቤተሰብ እንኳን ባይኖራችሁ ከእናንተ እጅ የሚጠብቅ እንኳን ቤተሰብ ባይኖራችሁ፣ ጎረቤት የሰፈር ሰው ዘመድ ሊኖራችሁ ይችላል፣ አይደል እንዴ የእናንተን እርዳታ አምስት ማስርም የሚጠብቅ ለዛ ብትሰጡ አይሻልም? ለጠገበ ጎረምሳ ሰርቶ ለሚበላ ከምሰጡ የእናንተ መስጠት እኮ እዛ ጋር ለነዚህ ልጆች ምን ቸውም አይደለም። ምንም ምንም፣ በቃ ከመዝናናት ያለፈ ነገር የለውም። ግን ለአንድ ለችግረኛ ሰው ወይ ለታመመ ምናምን ብትሰጡ ኦኬ፣ ምን አለበት። ግን እስኪ ቆየ ማዳም በጎች ለምን እንደ ወንዶቹ አትወሩም? እንደወንዶቹ ሆኖ ስ ወንዶቹ እዚህ ሀገር አይታችሁ ከሆነ አረብ ሀገር የሚመጡ ወንዶች እንዲህ ያለ አግባብ ወጪ አያወጡም። ያለ አግባብ ወጪ እንኳን አይደለም ለሰው ለራሳቸው አያወጡም። እናንተ ግን አብርሽዬ፣ ሩታዬ ምድረገገማ፣ የእውነት ምድረገገማ ለአጫ ሙላ አብርሽዬ፣ ሩታዬ ደግሞ የእነሱን ፎቶ ሰቅላ አብርሽ ደጋፊ ሩታ ደጋፊ ረ መጀመሪያ ስ ሀያ ብር እንጀራ ገዝታችሁ ብሉ የእውነት ሃያ ብር እንጀራ እኮ ለራሳችሁ ገዝታችሁ አትበሉም እኮ። አሁን እዛ ጋር መዋጮ ብላችሁ ድግስ የደገሳችሁ ሴቶች ማለት ነው። እውነት ደግሳችሁት ከሆነ እውነት አዋታችሁ፣ እውነት ለእነ አብርሽ ለእነ ሩታ አዋታችሁ ከሆነ እናንተ መቼም አይለፍላችሁ የእውነት መቼም ነው ማያልፍላችሁም። አሁንም ቢሆን አይለፍላችሁም መቼም እንዲህ አላበዛችሁትም። እንዲ በእናንተ ስም እኮ በእናንተ እኛም እኮ ነው እየተሰደብን ያለ ነው በእናንተ ስም እኛም እኮ ነን እኛም እንግዲህ ከእናንተ ጋር የማዳም ቅመም እንባላለን። እኛም ከእናንተ ጋር የአረብ ሀገር ሴት እንባላለን። እንዲህ መጀመሪያ ለራሳችሁ ጠግባችሁ ብሉ። እስቲ ለራሳችሁ ሩዙን ቀይሩት። እስቲ ሁልጊዜ ጠባቃ ብክቶ የሚያቀርበውን ሩዝ እስቲ ቀይሩትና ለእናንተ የተመጣጠነ እንደ ፊሊፒኖች ውስጥ ያቸው ፊሊፒኖች ማዳሞቻቸው ወጣ እንኳን ቢሉ ለራሳቸው ነው። ጠዋት ተነስተው ለራሳቸው ነው፣ ራሳቸውን የሚጠብቁት የስልሳ ዓመት አቶ ፊሊፒን ብታዩት የሃያ አምስት እና የሰላሳ ዓመት ሴት ነው የምትመስለው። አቅማቸውም ኢነርጂያቸውም እንደዛ፣ አይስሩ እንጂ ሲሰሩ ጎብዝ ናቸው። የኛ ስንታመም ስንታመም አቅም የለን። ለምንድን ነው ይሄ የሚሆነው? ስለማንበላ ራሳችንን ስለማንጠብቅ። ፊታችንን እንኳን እስቲ ለፊታችን የሚስማማ ክሬም የቱ ነው ብለን እኮ ፊታችንን ራሱ አንጠብቅም? ራሳችንን አንጠብቅም። ገላችንን ታጥበን ሎሽን ለመቀባት እንኳን እንዴት አድርገን እንዴት በፎጣ አደራርቀን እንደምንወጣ ታውቁታላችሁ። እንደዛ አድርጋችሁ፣ በዛ ላይ ደግሞ የበሩ ጀረስ ናላችሁን እያዞር አስሬ እየጮኸ ዱከን በመጣ ቁጥር፣ የማዳም ጠለቢያ በመጣ ቁጥር አስሬ እየጮኸ ማዳማቸው አስሬ፣ ልጆቻቸው አስሬ፣ በዛ ላይ ግልምጫ አለ። በዛ ላይ ደሞዝ ሲደርስ ደሞዝ ደሞዝ የተሰጠኝ አልተሰጠኝ ጭንቀት አለ። ሰዓት ላይ ደሞዝ ሰዓት ባለፈ ቁጥር ደሞ እንዲ ለምንድን ነው ማሰጠኝ ብሎ ነገር አለ አይደል? በዛ ላይ የዘመድ ሀገር ናፍቆት አለ። ያ ሁሉ ሆኖ ይሄ ሁሉ በራሳችሁ ላይ እየጨፈረባችሁ እንደገና እንደዚህ ሆናችሁ ያገኛችሁትን ብር አሳልፋችሁ ለጎሮምሳ ለጠገበ ግን እናንተን ማስተዳደር ለሚችል ሰው ስሰቱ እንደው የማያልፍለት ድሀብታም ይጋብዛል አሉ። እውነት እምነት አድርጋችሁት ከሆነ ግን በጣም በጣም ነው የምታሳፍሩት። እናንተ መቼም የማያልፍላችሁ እውነቴን እንምላችሁ፣ መቼም ነው የማያልፍላችሁ አሉ። እወጣለሁ እያለ ካስጨነቃችሁ የሆነ ባንክ ነገር ብዙና ልክ እጃችሁን በሚበላችሁ ሰዓት እዚያ ባንክ ውስጥ ከተቱት፣ እንደዛ ይሻላችኋል። የገባችሁ ሶሻል ሚዲያ ሕይወታችሁን የማይቀይር ከሆነ ለእናንተ የማይሆን ከሆነ ሶሻል ሚዲያ ለእናንተ ምን ያደርግላችኋል? እንዲህ ላባችሁን ጠብ አድርጋችሁ። እንግዲህ አስቡ። አሁን የሆነ ዳመና ነገር ነው ግን በኃይለኛው ሙቀት ነው ዱባይ ውስጥ አሁን ዛሬ። አሁን የት እንደምታዩ ሰዎችን ሕይወት ዳመና ነገር ነው ግን በጣም ነው እየሞቀ ያለው እንደዚህ ምክንያችንን መጠጥ አድርገን ባገኝ ያገኘነውን ገንዘብ እንደው እንደ ሀገራችን ሆነን እንኳን ከጎረቤት ጋር ቡና ጠጥተን ስቀን ተጫውተን ምንፈልግበት ደርሰን መጥተን አይደለም አይደል? እንዴ እዚህ ጋር ጠሩን ካሁን ካሁን ጠሩን ስራችንን እንኳን እየሰራን አርባ አምስት ጊዜ በተጠራን ቁጥር እየሮጥን እየሄድን እየመጣን ነው አይደለ? ገንዘቡ የሚገኘው እንደዛ የተገኘ ብር ከእንደገና ለማንም ለጠገበ ጎሮምሳ እንጂ አብረቅርቆ አምሮበት ለሚኖር ስታወጣው ትንሽ እንኳን አይሰቀጠጣችሁም? ይህ እውነት አይሰቀጠጣችሁም? ትንሽ እንዴ እናንተ ቆጭ ብላችሁ ስቃችሁ ተዝናንታችሁ ነው እንዴ ገንዘቡ ነው የምታገኙት? እንዲ ደገፍ ደገፈ ብላችሁ ሪሞት ይዛችሁ ቴሌቪዥን እየቀያየራችሁ እግራችሁ አንዴ ወደዛ ዘና እያላችሁ ምናምን ነው እንዴ ገንዘቡ ነው የምታመጡት? አይደለም እኮ በቂጥ በምናችሁ ላባችሁ ጠብ እስኪል ሮጣችሁ የምታገኙትን ገንዘብ እንደገና ያለ አግባብ ታውጡታላችሁ። ምን ተጠቀማችሁ አሁን እዚህ ጋር አብርሽና ሩታ ? ዱባይ መጥተው እንዲህ ሆኑና እናንተ ምንድን ነው የእናንተ ጥቅም ምንድን ነው? እስቲ ልበሱበት። እውነት ልወጣ እያለ ካስቸገራችሁ የሚያምር የሚያምር ነገር እየገዛችሁ ፋበሉበት፣ ዘንጡበት፣ ልበሱበት። ሶሻል ሚዲያ ላይ አስሬ ይመጣል፣ አይደለም እንደዚህ። ልወጣ በቃ አለው እያለ ካስቸገራችሁ ቁንጮ ቁንጮ ነገር እየገዛችሁ ልበሱበት፣ ተነሱበት። ፎቶ የማዳምን ልብስ እየለበሳችሁ ፎቶ ከምትነሱ ማለት ነው። እኔ እኮ የእውነት ገርሞኝ ገርሞኝ እኔ ዝም ብዬ ነበረ። ከዛ እስቲ ቆይ ብዬ እኔ የለሁም፣ ቲቪ ውስጥ የለውም፣ የለሁም። እኔ በቃ በጣም ብዙ ነገር ነው ያመለጠኝና የለውም። ስጋባ ይህን በቲክቶክ ምን አብርሽና ሩታ የእውነት በጣም ነው የገረመኝ። ወይኔ እንደዚህ ይህን ያለ የአረብ ሀገር ሴት ዘግቷል። እውነት እናንተ ከየት እንደመጣችሁ ብቻ ነው ማወቅ የፈለኩት። እውነት ከየት ከየት የመጣችሁ ከየት የተሰባሰባችሁ ጥርቅሞች እንደሆነ ይህን ሁሉ ያደረጋችሁት መትገር ላችሁ ነው፣ ግን ለራሳችሁ እውቁበት። ለማንኛውም ሽራችሁን በርበሬያችሁን ብዙና ጥንቅቅ ያለች ወጥ ምስሏንም ድንቿንም ጎመኗንም ምናምን እያረጋችሁ ብሉ፣ ራሳችሁን ጠግኑ። አጃውንም አጥሜቱንም ምኑንም እያፈላችሁ ወተቱንም እያገኛችሁ ጠጡት። ዝም ብላችሁ ሶሻል ሚዲያ ላይ መጣል አይደለም። እውነት ተጥላችሁ እኮ ከኪሳችሁ ነው የሚወጣው። ያን የምታወጡበትን ለራሳችሁ ኢንቨስት አድርጎበት እንጂ ዝም ብላችሁ ማንም መጣና እዚህ ጋር ሮማንሲ ሮማንሲ ስለተጫወተ ደግሞ ድራማ ነው እንጂ ትክክለኛ እንኳን ቢሆን እሺ፣ ከአክስት እስከ አጎት እስከ አባት የተሳተፉበት ድራማ መቀነሱ ምን ተማራችሁ? አንደኛው አንደኛው ሲቀማ ስለነበር ምን እኮ የሚያስተምር እኮ ድራማ ራሱ እንኳን ቢሰሩ ኦኬ እኔ ከነ እኔ አላያቸውም። በነገራችን ላይ እንዲህ በቲክቶክ ላይ ሲመጣ በምናምን ሲመጣ ተቆራርጦ እንጂ ምናቸውም አይመስጠኝ። እውነት ለመናገር ምናቸውም ስለማይመስጠኝ አላያቸውም። ከነሱ ይልቅ ማለት ነው ከነሱ ይልቅ ትናንትና ሚዲያ ላይ የመጣች ፋሲጋ የሷን አያለሁ። የሷን አሁን የገባችበትን ፍቅር አያለሁ። የእውነት የሷ ይመስጠኛል። ከነዛኞቹ ድራማ ይልቅ ይሄኛው እውነተኛ ስለሆነ ማለት ነው። ለማንኛውም እስቲ እኛ እናንተ አንድ ሺ ሁለት መቶ እየተከፈላችሁ እንደዚህ እየወለደ ነው። እንደ ገንዚያው ግራ ገባኝ እኮ መቼም እንዲህ ግፋቢል ከአንድ ሺ አምስት በላይ አትከፈይም፣ አንድ ሺ አምስት በላይ አትከፈይም። አሁን ይህንን ገንዘብ የምታወጪ ሴት ማለት ነው። እና ከየት ከየት እየመጣ ነው የሚበረክትላችሁ? ነው የእኛ ሁሉ እየተሰለበ እናንተ ጋር ነው እንደ የሚገባው? ግራ ገባኝ እኮ ምክንያቱም እኔ እንኳን አይደለም እንደናንተ ዛሬ ላብርሽ ነገ ለሩት ታዋጥቼ ምንም ሳላወጣው ገንዘቡ እንደሆን ምንም አልሆነም። ግራ ገብቶኛል። ልኮነት ወገን አንድ በሉ እስኪ። ለማንኛውም ዩትዩብ ቻናልን ሰብስክራይብ እያደረጋችሁ አበረታቱኝ ነታችሁ። እሺ አወዳችኋለሁ። ቻው